ጤና ስጥልን ተመልካቾቻችን እኔ ስሜ አይናዲስ አለማየሁ እባላለሁ። በሐዋሳ ከተማ አስተዳደር አቃቢ ሕግ መምሪያ የሕግ አስተምህሮትና ስርጭት ዋና ስራ ሂደት አቃቢ ሕግ ነኝ። ዛሬ እንግዲህ በዚህ ቻናል ላይ የተገኘሁት የጥላቻ ንግግርንና ሀሰተኛ መረጃን ለመቆጣጠር በ2012 ዓመተ ምህረት የወጣ አዋጅ አለ። ያንን አዋጅ ተከትሎ አንዳንድ ሀሳቦችን ለማንሳት እና ለውይይት የሚሆኑ ነጥቦችን ለማጋራት ነው። እሺ፣ በዋናነት ወደ ዋናው የህጉ ሀሳብ ከመግባቴ በፊት የወንጀል ህጎች እያሉን ይህንን ህግ ለማውጣት ገፊ የሆኑ ምክንያቶች ምንድናቸው? እነዚህ ህጉ እንዲወጣ የገፉ ምክንያቶች ምንድናቸው የሚለውን ለማየት ስሞክር እንግዲህ ያው እንደሚታወቀው በሀገራችን የተበራከቱ የማህበራዊ ሚዲያ ገጾች በመኖራቸው ምክንያት የተለያዩ ብሔርን፣ ዘርን የአካል ጎዳተኝነትን እንዲሁም የተለያዩ በህግ ጥበቃ የተደረገባቸው ልዩነቶችን በሚመለከት ባልተገባ መልኩ የሚወጡ የጥላቻ ንግግሮች፣ ያልተገቡ፣ እውነትነት የሌላቸው የሀሰት መረጃዎች ሀገራችንን ያወደ ብጥብጥ ወደ አልተገባ ግጭት እና ቀደም ሲል የነበሩንን መልካም ሴቶቻችንን ወደ ማጥፋት እየሄዱ የመጡበት አመላካች ነገሮች ስለነበሩ ህግ አውጭው ይሄንን ህግ እንዲያወጣ እንደ ገፊ ምክንያት ሆነው ይወሰዳሉ። ስለዚህም በእነዚህ ገፊ ምክንያቶች ምክንያት በ2012 ዓ ም 1185 የተባለው ይህንን የጥላቻ ንግግርንና ሀሰተኛ መረጃን ለመቆጣጠርና ለመከታተል ህግ ወጥቷል። እንግዲህ ያው እንደሚታወቀው አንድ ህግ ሲወጣ ህጉ የወጣበት አላማ ይኖረዋል። ይህንን ህግ የወጣበትን አላማውን ስንመለከት በመጀመሪያ ደረጃ ንግግር የሚለው እሳቤ አለ። አንድ ሰው ሀሳቡን በነፃነት የመግለጽ ሀሳቡን በነፃነት የመያዝ በህገ መንግስታችን ላይ የተደነገገ ግልጽ የሆነ ህገ መንግስታዊ መርሆ ያለው መብት ነው። ያው በህገ መንግስታችን ምዕራፍ ሶስት ላይ ሰባዊ መብቶች ከሚለው ክፍል ውስጥ በክፍል ሁለት ላይ ከተደነገጉት ወይም ከተሰጡ መብቶች ውስጥ አንደኛና ዋነኛው በህገ መንግስቱ አንቀጽ 29 ማንም ሰው የመሰለውን ሀሳብ የመያዝ የማራመድ ሀሳቡን በነጻነት የመግለጽ ህገ መንግስታዊ የሆነ መብት አለው። በህግ የተደነገገ መብት ነው። ይህ መብት ከዛ በተጨማሪ ደግሞ ያው ሀገራችን ለዚህ ለህገ መንግስታችን መነሻ የሆኑ የተለያዩ ዓለም አቀፍ የሆኑ ህጎችን አጽድቃለች። ከነዚህ ህጎች መካከል ያው ሁሉን አቀፍ የሰባዊ መብቶች መገለጫ አንቀጽ ዘጠኝ ላይ በተጨማሪም የዓለም አቀፍ የሲቪክና የፖለቲካ መብቶች ስምምነትም በአንቀጽ 19 ከንዑስ አንቀጽ እስከ 3 ድረስ እነዚሁኑ የመናገር ሀሳብን በነጻነት የመግለጽ ሀሳብን በነጻነት የመያዝ መብቶችን እንደሚፈቅድ የተቀመጡ መብቶች ናቸው። ሀገራችንም እነዚህ መብቶች የህግ አካል አድርጋ ተቀብላቸዋለች። እዚህ ላይ ያው ማየት የሚገባን እነዚህ የሰብአዊ መብቶች ድንጋጌ ራሱን የቻለ ባህርያት ያላቸው መብቶች ናቸው። ከባህርያቶቻቸውም ውስጥ አንደኛ ተፈጥሯዊ ባህርያ ያላቸው ናቸው። የማይገሰሱ መብቶች ናቸው። የማይነጣጠሉ መብቶች ና ዓለም አቀፋዊ ይዘት ያላቸው መብቶች ናቸው። ስለዚህ እነዚህ ተፈጥሯዊ መብቶች ስንል ማንም በችሎታ የማይሰጠን በተፈጥሮ ያገኘናቸው መብቶች ናቸው። ሌላው አንዱ ከአንዱ ተነጣጥሎ ተከበረ የማይባሉ መብቶቹ ሲከበሩ፣ ሁሉም ሰብዓዊ መብት የተባሉት ሁሉም በአንድነት ተሟልተው ሊከበሩ የሚገባቸው ናቸው። ከዚህ በተጨማሪ ደግሞ ዓለም አቀፋዊ ይዘት ያላቸው መብቶች ናቸው። እንግዲህ ለዚህ ህጉ ለመውጣት አላማ የሆነውን መብቶቹን ካየን በኋላ እነዚህ መብቶች አብሶሊት መብቶች ናቸው ወይ ወይም የማይገፈፉ ቅድም ከላይ እንዳነሳ ነው ህጉን ለማውጣት መንስኤ ከሆነው ወይም ገፊ ምክንያት ካልነው ጉዳይ ጋራ ሰዎች እንደፈለጉት እነዚህ መብቶቻቸውን ሲጠቀሙባቸው ማህበረሰባችን ወደ ግጭት፣ ህብረተሰባችን የነበረውን እሴት ወደ ማበላሸት ሲደርሱ መብት ብቻ ስላለ ዝም ይባላሉ አይገደቡም ወይ የሚለውን ስንመለከት መብቶቹ ከላይ የተሰጡ በመርህ ደረጃ ቢሆኑም የሚገደቡበት ሁኔታ እንዳለ ደግሞ ይኸው ህገ መንግስታችን በአንቀጽ 29 ንዑስ አንቀጽ 6 ላይ መብቶቹ የሚገደቡ መብቶች እንደሆኑ መብቶቹ በህግ ከተገደቡ በኋላ ደሞ ደግሞ ተጥሰው ሲገኙ እርምጃ የሚወሰድባቸው መሆኑን ጭምር በግልጽ በህግ የተደነገገ የተቀመጠ ጉዳይ ነው። እንግዲህ ከዚህ በመነሳት እነዚህን ጉዳዮች የጥላቻ ንግግርና ሀሰተኛ መረጃን ለመቆጣጠርና ለመከላከል ቅድም ከላይ እየጠቀስ ነው 1185 ህዝባር 2012 አዋጅ በአዋጅ በፓርላማ ህግ ሆኖ ተደንግጎ ጸድቆ ወጥቶ ስራ ላይ ውሏል ማለት ነው። እንግዲህ ይህንን ካልን አዋጁ ይሄ የጥላቻ ንግግር የሚለውን እንዴት ይተረጉመዋል የሚለውን ቀጥታ ከአዋጁ ቀጥታ ትርጓሜውን ማየት ተገቢ ይመስለኛል። የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብንና ህዝብን፣ ሃይማኖትን፣ ዘርን፣ ፆታን ወይም አካል ጉዳተኝነትን መሰረት በማድረግ ሆን ተብሎ ጥላቻን መድሎን፣ ወይም ጥቃትን የሚያነሳሳ ንግግር ከሆነ የጥላቻ ንግግር ብሎ ትርጉም ሰጥቶታል። ህጉ በግልጽ ትርጉም ሰጥቶታል ማለት ነው። ሌላው ሀሰተኛ መረጃን በተመለከተ ደግሞ ሀሰተኛ የሆነ መረጃን ሀሰተኛ ሀሰተኛ መሆኑን እያወቀ ወይም የመረጃውን ሀሰተኝነት ማጣራት ሲገባው እየቻለ ማጣራት ሳይደረግ እነዚህ መረጃዎች ያሰራጨ በቂ ጥረት ሳያደርግ የሚያሰራጭ ሁከት ወይም ግጭትን ለማነሳሳት ወይም ጥቃት እንዲደርስ ለማድረግ ሀሰተኛ መረጃዎች ያሰራጨ እንደሆነ ሀሰተኛ መረጃ ስርጭት ተብሎ ተቀምጧል ማለት ነው። እንግዲህ ህጉ ጥላቻን በዚህ መልኩ ከተረጎመው ሀሰተኛ መረጃን በዚህ መልኩ ከተረጎመው ቅድም ያው እንዳልነው አንድ ህግ ክልከላ ሲደረግበት አንድ መብት ክልከላ ሲደረግ፣ ፕሪንስፕል ኦፍ ሌጋሊቲ ወይም የህጋዊነትን መርህ በተከተለ መልኩ ነው ብለናል። ክልከላ የሚደረገው በህግ አውጭ አካል ቀጥተኛ የሆነ ህግ ወጥቶ ይህንን ድርጊት ማድረግ ወንጀል ነው ወይም ይህንን ድርጊት አለማድረግ ወንጀል ነው ተብሎ መቀመጥ አለበት። በዚህም የተነሳ የጥላቻ ንግግርን ህጉ ክልከላ አድርጎበታል። በአዋጁ አንቀጽ አራት ላይ ማንኛውም ሰው የጥላቻ ንግግርን በብሮድካስት በህትመት፣ ወይም በማንኛውም ማህበራዊ ሚዲያ እንዲሁም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በድምፅ ወይም በቪዲዮ ማሰራጨት የተከለከለ ነው ብሎ ህጉ በግልጽ አስቀምጧል ማለት ነው። በተጨማሪም ያው ሀሰተኛ መረጃንም በተመለከተ የአዋጁ አንቀጽ አምስት ላይ ሀሰተኛ መረጃን በአደባባይ፣ በስብሰባ፣ በብሮድካስት፣ በማህበራዊ ሚዲያ እንዲሁም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምፅ ወይም በቪዲዮ ማሰራጨት የተከለከለ ተግባር መሆኑን በግልጽ አስቀምጠዋል ማለት ነው። እንግዲህ እነዚህ የተከለከሉ ተግባራቶች በህጉ በአዋጁ ላይ በግልጽ የተከለከሉ ተግባራቶች ናቸው ማለት ነው። አንድ ተግባር እንግዲህ ሲከለከል የተከለከሉና እንደዚህ የሚሰራጩ ተግባራትን ደግሞ በተለያዩ ሚዲያ ላይ የሚሰራጩ ተግባራት የተከለከሉ እንዳሉ እንደ ሀሰተኛ መረጃ ወይም እንደ ጥላቻ ንግግር ተቆጥረው የማይከለከሉ ብሎ ደግሞ በልዩነት ያስቀመጣቸው ያልተከለከሉ የተባሉ ደግሞ ድርጊቶች አሉ። ለምሳሌ ትምህርታዊ ወይም ሳይንሳዊ ምርምርን የተመለከተ ጉዳይ የዜና ዘገባ ትንታኔ፣ ወይም የፖለቲካ ትችቶች፣ ኪነ ጥበብና የኪነ ጥበብ ውጤት የሆኑ የሃይማኖታዊ አስተምህሮቶች እነዚህ እንደ ጥላቻ ንግግርና እንደ ሀሰተኛ መረጃ የማይቆጠሩ ሕጉ ክልከላ ያላደረገባቸው ያልተከለከሉ ጉዳዮች መሆኑን በአዋጁ ላይ አስቀምጧል ማለት ነው እንግዲህ እንደ ሕግ አንድ ጉዳይ ክልከላ ከተደረገበት እና ከተከለከለ ይሄን ክልከላ እያወቀ ወይም ይሄ ክልከላ ባለበት ጥሶ ከተገኘ ይህን ክልከላ ተላልፎ አንድ ሰው ተግባር ውስጥ ከተገኘ ደግሞ ቀጣዩ የህግ ተጠያቂነት ነው። እነዚህ አዋጆች አዋጁ ላይ የተቀመጡ ክልከላዎች በግልጽ እንደሚታወቀው የወንጀል ተጠያቂነትን የሚያመጡ ጉዳዮች ናቸው። ስለዚህ ተጠያቂነቱስ ምን ይመስላል የሚለውን በተወሰነ መልኩ ማየት ይጠበቅብናል። ስለዚህ ማንኛውም ሰው የጥላቻ ንግግርን ያደረገ ከሆነ እስከ ሁለት ዓመት በሚደርስ ቀላል እስራትና እስከ መቶ ሺ ብር ሊደርስ በሚችል የገንዘብ መቀጮ እንደሚቀጣ የአዋጁ አንቀጽ 7 ንኡስ አንቀጽ 1 በግልጽ ያስቀምጣል ማለት ነው። በተጨማሪም የዚሁ አዋጅ አንቀጽ 7 ንኡስ አንቀጽ 2 ላይ ደግሞ በጥላቻ ንግግሩ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ቅጣቱ ከአንድ ዓመት ስራት እስከ አምስት ዓመት የሚደርስ ቀላል ስራት እንደሚያሳስር በግልጽ ተቀምጧል ማለት ነው። ሀሰተኛ መረጃን በተመለከተ ደግሞ በአዋጁ አንቀጽ ሰባት ንዑስ አንቀጽ ሶስት ራይ ሀሰተኛ መረጃን ያሰራጨ ሰው ከአንድ ዓመት ቀላል ስራት እስከ ሃምሳ ሺህ ብር የገንዘብ መቀጮ እንደሚቀጣ አዋጁ በግልጽ ያስቀምጣል። በዚህ አዋጅ አንቀጽ 74 ላይ ደግሞ የጥላቻ ንግግሩ ወይም ሀሰተኛ መረጃ ስርጭቱ ሀሰተኛ መረጃ ስርጭቱ የተፈጸመው ከ5000 በላይ ተከታይ ያለው ማህበራዊ ሚዲያ ላይ ከሆነ ወይም በብሮድካስት በሚወጣ አገልግሎት ወይም በየጊዜው በሚወጣ የሕትመት ውጤቶች ላይ ከሆነ ከቅጣቱ ከሶስት ዓመት በሚደርስ እስራትና ቀላል ስርዓትና እስከ ብር መቶ ሺህ ብር ድረስ እንደሚያስቀጣ አዋጁ በግልጽ ያስቀምጣል ማለት ነው። እንግዲህ እነዚህ ያው ከላይ ያነሳናቸውን ድርጊቶች ተላልፎ የተገኘ ሰው ወይም የፈጸመ ሰው እነዚህ ቅጣቶች ይጠብቁታል ማለት ነው። አዋጁ ይሄንን በግልጽ ያስቀምጣል። ይሄ የተጠያቂነቱን ሁኔታ ካየን በኋላ ይህንን አዋጅ ከማስፈጸም አንጻር ደግሞ ተቋማት ምን ሚና አላቸው የሚለውን በአጭሩ ማየት ይጠበቅብናል ብዬ አምናለሁ። በዋናነት እንግዲህ ይሄ አዋጅን ለማስፈጸም ያው የፍትህ ተቋማት ዋነኛውን ሚና ይጫወታሉ ተብሎ ይገመታል። ምክንያቱም ትንክ ተላልፎ የሚገኝ ሰው ሲኖር ማንኛውም ጥቆማም ይሁን አቤቱታ በሚቀርብበት ሰዓት ፖሊስ ምርመራዎችን ማጣራት የሰነድም የሰው ማስረጃም ሊሆን ይችላል። በተገቢ ሁኔታ ምርመራ አጣርቶ ምርመራን አጠናክሮ ለአቃቢ ሕግ ማቅረብ አቃቢ ሕግ ደግሞ ሲደርሰው ምርመራዎቹም ሆነ የምርመራ መዝገቡ ሲደርሰው ክስ መስርቶ ለፍርድ ቤት ማቅረብ ፍርድ ቤቶች አዋጁን ተከትሎ ጉዳዩን ተከታትሎ ውሳኔ መስጠት የፍትህ አካላት ሚና ነው። ከዚህ በተጨማሪ ደግሞ ከተቋማት ሚና ጋር በተያያዘ የማህበራዊ ሚዲያ የሚሰጡ ድርጅቶች ወይም ግለሰቦች ሊሆኑ ይችላሉ። የጥላቻ ንግግርንና ሀሰተኛ መረጃን ለመቆጣጠር ከፍተኛ ሚና መጫወት አለባቸው። በመጀመሪያ ደረጃ በሚዲያቸው ላይ የሚወጡ እነዚህን ጉዳዮች እውነተኝነታቸውን በሚችሉት አቅም መመርመር፣ ተገቢውን ክትትል ማድረግ ይጠበቅባቸዋል። ሁለተኛ፣ የጥላቻ ንግግር ወይም ሀሰተኛ መረጃ በዛ ሚዲያ ላይ ወይም በዛ ፕላትፎርም ላይ ተለቋል ተብሎ ጥቆማ ሲደርሳቸው በ24 ሰዓት ውስጥ ከሚዲያቸው ላይ ወይም ከማንኛውም ቻናላቸው ላይ ማስወገድ እንዳለባቸው የዚሁ ድንጋጌ ምዕራፍ አንቀጽ 8 ምዕራፍ ንኡስ አንቀጽ 2 በግልጽ ያስቀምጣል ማለት ነው። ሌላው ኃላፊነት የተሰጣቸው ሌላ አካላት ደግሞ ያው የኢትዮጵያ ብሮድካስት ባለስልጣን የሚዲያ አገልግሎት የሚሰጡ ተቋማትን ግዴታቸውን በአግባቡ መወጣታቸውን እየተከታተለ ለህብረተሰቡ መረጃ ማድረስ እንዳለበት ያስቀምጣል። ሌላው የኢትዮጵያ ሰብአዊ መብት ኮሚሽን ይሄንን አዋጅ በተመለከተ በየጊዜው የግንዛቤ ማስጨበጫ ትምህርቶችን እያዘጋጀ ለማህበረሰቡ እንዲደርስ የማድረግ ግዴታም ተጥሎበታል ማለት ነው። እንግዲህ ያው ባጭሩ ይሄ አዋጅ መኖሩን አዋጁ እንዲወጣ ገፊ የሆኑ ምክንያቶችን የአዋጁን ዓላማ አዋጁ ህግ ሆኖ ሲወጣ ክልከላ ያደረገባቸውን ወይም ትርጉም የሰጠባቸውን መሰረታዊ የሆኑ ነገሮችን አይተናል። ከዛ ቀጥሎ ያው የህግ ተጠያቂነቱንም በተወሰነ መልኩ አይተናል ለወይ መወያያ ነጥብ ያህልነት ከዛ በዘለለ ደግሞ ተቋማት ያሉባቸውን ኃላፊነት አይተናል። ከዚህ በኋላ እንግዲህ ያው እንደ ማጠቃለያ ሀሳብ የማነሳው ነገር ቢኖር እንግዲህ ያው ሀገራችን ላይ ማናችንም የማህበረሰብ ክፍሎች በአብሮነት በመቻቻል በመደጋገፍ እና አንዱ አንዱን በመጠበቅ ከፍተኛ የሆነ አገራችንን እስካሁን ድረስ ያቆማት ከፍተኛ የሆነ የማህበራዊ እሴቶች አሉን። ነገር ግን አሁን አሁን እየታዩ ያሉ ግለሰቦችን ሆነ ቡድኖች ላይ ያነጣጠረ የጥላቻ ንግግርን፣ ሀሰተኛ መረጃዎችን በማሰራጨት ግጭቶችን አላስፈላጊ የሆኑ ሁከቶችን የሚፈጥሩ ጉዳዮች እየታዩ የመጡ መሆኑ ግልጽ ነው። ነገር ግን እነዚህን ነገሮች በማስወገድ የነበሩንን መልካም እሴቶቻችንን የመቻቻል፣ የመደጋገፍ፣ የአብሮነት እሴቶቻችንን በማስጠበቅ ከዚህ ነገር ርቀን መኖር እንዳለብን እያሳሰብኩኝ፣ መልካም ሴቶቻችንን እየጠበቅን ነገር ግን ደግሞ በዚህ ተግባር ውስጥ ተሰማርተን ከተገኘን የህግ ተጠያቂነትም ጭምር መኖሩን በዚች አጭር ሰዓት ገለጻ ለማሳየት ነው። እንግዲህ በዚህ ጉዳይ ላይ ይሄንን ካልኩኝ፣ በሌላ ርዕስ ላይ እንደምንገናኝ ተስፋ እያደረግኩኝ፣ ለዛሬ ያለኝን እቺን አጭር ርዕስ በዚህ መልኩ አቅርቤ ያለው አመሰግናለሁ።